በአማራ ግዛት በአራቱም አቅጣጫ እየተካሄዱ ያሉ ውጊያዎች የቀጠሉ ሲሆን በላስታ ድብኮ ጋሸና ቀጠና በተደረገ አውደ ውጊያ ሬጅመንት መሪውን ጨምሮ በርካታ ዙፋን ጠባቂ ሰራዊት ሞትና ጉዳት ደርሶባቸዋል። ከግንባር መረጃውን ይዘናል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር መብረቅ ክፍለ ጦር ኢንጂነር ደሳለኝ ክፍለ ጦርና የኮሩ ቃኝ በጋራ ለተከታታይ አንድ ሳምንት ባደረጉት እላስ ጨራሽ ተጋድሎ በርካታ ድሎችን ተጎናጽፏል። ይህንንም ይዘነዋል። እንዲሁም በጎጃም እየተካሄደ ያለው ውጌ የቀጠለ ሲሆን አስደናቂ ድልን ተመ መዝግቧል። ተሰሙታላችሁ ጤና ስጥልን፣ ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያለን፣ አሁን ለሰዓቱ መደመጥ ያለባቸውን አዛጭና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በላስታ ድብኮ ጋሸና ቀጠና በተደረገ አውደ ውጊያ ሬጅመንት መሪውን ጨምሮ በርካታ ዙፋን ጠባቂ ሰራዊት ሙትና ጉዳት ደርሶባቸዋል። የአማራ ፋኖ ብሔራዊ ኃይል ላስታ ሳሙና ኮር ውባንታ ባተ ክፍለ ጦር ስር በአርበኛ ማረጉ አስፋው የሚመራው የዋክሸም አድማ ሶሻለቃ ተወርዋሪ ፋኖዎች በብልጽግና መከላከያ ሰራዊት ላይ ከባድ ሰብዓዊና ቁሳዊ ኪሳራን አድርሰዋል። በላስታ ጄኔራል አሳምነው ጽጌ ኮር ውባንታ ባተ ክፍለ ጦር ስር የሚገኘው የዋክሸም አድማሱ ሻለቃ ግንቦት ሰላሳ ከጠዋቱ ሁለት ሰዓት ላይ መነሻውን ጋሸና ከተማ አድርጎ የተንቀሳቀሰውን አንድ ሬጅመንት የአገዛዙን ጦር በጣጃ ዙሮ ቆላ ቃት ሲደርስ ደፈጣ በመያዝ ከሰባት በላይ ሙትና ሶስት ጉዳት ያስታቀፉ ሲሆን ይህንን አንድ ሬጅመንት የታፈነ የአገዛዙ ኃይል ለማስለቀቅ በመቄት አድርጎ የመጣን አድማብተና ና ሚሊሻ ቀኝ አዝማች ቦጋለ ሻለቃ አባ የሚገኙት አርበኞችን ና የዋክሽም አድማሶች ሻለቃ ቃኞች በሌላ አቅጣጫ ከለላና መከታ በመስጠት ያገዛዙን ጦር ጫካ የበተኑ ሲሆን የአገዛዙ ኃይል ድሽቃውን ነቅሎ እግሬ አውጪኝ ብሎ የፈረጠተ ሲሆን፣ ያንችም ነበልባል ፋኖዎች ወደ ወቄታ አቃትና አርቢት ዘልቀው በመግባት ጥቃት በመፈጸም የተሳካ ኦፕሬሽን በማድረግ ከአገዛዙ ኃይል ሶስት ክላሽ ኮፍ ና አንድ መቶ ዘጠና ክላሽ ተተኳሽ ገቢ ማድረግ ችለዋል። መዳረሻ ውድና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉም የአማራ ፋኖ ብሔራዊ ኃይል ለአስታሳምነው ኮር ሕዝብ ግንኙነት አላ ጸሐፊ ፋኖ ቢሆን ቢያብን አስታውቋል። እንዲሁም የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር መብረክ ክፍለ ጦር ኢንጂነር ደሳለኝ ክፍለ ጦርና የኮሩ ቃኝ በጋራ ለተከታታይ አንድ ሳምንት ባደረጉት እላስ ጨራሽ ተጋድሎ በርካታ ድሎችን ተጎናስፈዋል። ከግንቦት ሀያ አምስት ጀምሮ ለአንድ ሳምንት በተደረገው ብርቱ ተጋድሎ በሰዓቱ ከነበረው ያገዛዙ ማሽ ቁጥር ከአራት ቀን ፍለጋ በኋላ አያሌው መለሰ የወረዳው ሚሊሻ ጽፈት ቤት ኃላፊ በአራተኛ ቀን ወደ ወረዳው ቆስሎ የገባ ሲሆን ለማወቅ ና ሌሎች ሶስት ማንነታቸው ያልታወቁ ውል በውጮ ተራራ ላይ የአሞራ ሲሳይ ሆኖ ተገኝተዋል። ግንቦት 25 ምሽት አርማብተና ና መከላከያ እርስ በርስ አስበላቸውን በሚል በተነሳ ቶክስ ብዙዎች ጉዳት እንደደረሰባቸው ለማወቅ ተችሏል። ግንቦት ሰላሳ በነበረው ተጋድሎ ረፋድ ከ3 ወረዳ የሰበሰበውን ኃይል ሬሽን ና ተተኳሽ ለማቅረብ አስራ አያጭኖ ወደ ቦታ ሲገሰግስ በተደረገው ደፈታ ጥቃት በደረሰባቸው ጉዳት አጅበው የነበሩ ሚሊሻዎች ተመልሰው ወደ መጡበት ማምለት ችለዋል። ይህንን የሰማው ዙፋን ጠባቂ የበታን ቀጠና እንደ ጠጠር ፈሶ የነበረውን ከ25 ጀምሮ 23 ና 024 ቀበሌን አካሎ በስፋት ይዞ የነበረው መቆረጡን ሲያይ መደናበር የጀመረ ሲሆን፣ ኢንጂነር ደሳለኝ ክፍለ ጦር ና መብረት ክፍለ ጦር ከኮር ቃኝ በጋራ በተውጣጡ ኃይል እነዚህን ቀበሌዎች ና ይዞት የነበረውን አራተኛ ቀበሌ 020 ጨምሮ ከፍተኛ ምት እየተመታ እግሬ አውጭኝ ብሎ ወደ ወረዳው ከተማ ከምሽቱ አራት ሰዓት ድረስ በነበረው ውጊያ ማስለቀቅ ተችሏል። በዚህ አስደናቂ አውደ ውጊያ ከአገዛዙ የተሰዋው በቁጥር በርካታ ሙትና ጉዳት የሆነ ሲሆን ጉዳት የደረሰበት በውል ያልጠራ ከጠዋት እስከ ማታ አራት ንስና አንድ ፒካፕ ወደ መካነ ሰላም ሲያመላልሱ ውሏል። ለተከታታይ አንድ ሳምንት በነበረው ብርቱ ትንቅንቅና ተጋድሎ በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ፋን ጠባቂ ሰራዊት እንደተለመደው አፈሙዙን ወደ ንጹሃን በማዞር ሀያ አምስት ቀበሌ ላይ ጌታቸው አማር የተባለ ግለሰብ በግፍ ረሽነዋል። በሌላ በኩል ኢንጂነር ስመኛው በቀለ ክፍለ ጦርና አፄ ፋሲል ክፍለ ጦር ፎገራ ወረዳ ወረታ ከተማ የአገዛዙ ሰራዊትና ካድሬ የአሰት ፕሮፓጋንዳ የማስመሰል ስራን በወረታ ከተማ ለመፈጸም እና የፋኑን ስም ለማጠልሸት ከተማውን ይሆንና የአካባቢውን አርሶ አደር አስገድዶ ለመስበክ ሰብስቦ እያለ የአንደኛ ኮር ክፍለ ጦሮች በጋራ የአገዛዙን ሴራ አክሽፈዋል። የአማራ ፋኖች ወረታ ከተማ ላይ ተኩስ በመክፈት ካድሬዎቹ ባሉበት ቦታ ቦምብ በማፈንዳት ቁማርተኛውን ቡድን በትነውታል። በዚህ ስብሰባ ከፍተኛ የክልሉ የብልጽግና አመራሮች የተገኙ ቢሆንም ያቀዱት እቅድ ሁሉ ባለማሳካት እንዲያሳልፉ ተገደዋል። ሌላኛው የአገዛዙ እቅድ በወረታ ዙሪያ ያሉ ንጹሃን አርሶ አደሮች መሳሪያ ለማስወረድ ሞክሮ የአማራ ፋኖች በከፈቱበት ተኩስ በፍርሃት እግሬ አውጪኝ ሲል ሁለተኛው ቅዱ ከሽፎበታል። አፄ ፋሲልና ኢንጂነር ስመኘው በቀለ ክፍለ ጦር በቀጠናው ላይ የተቀናጀ ስራን በመከወን አገዛዙን አንገት እያስደፋ ሀሳዊ ስራውን ለህዝብ እየገለበጡበት ይገኛል። ሁለቱ ክፍለ ጦሮች አንድ መሆንን ትርፋማነት ተረድተው እጅና ጓንት በመሆን ለሰራዊቱ ምሽጉን እያሳጡት ይገኛል። አንደኛ ኮር ከተመሰረተ ጊዜ ጀምሮ በቀጠናው የሚንቀሳቀሱት ሁለቱ ክፍለ ጦሮች ከደብረ ታቦር ባህርዳር ይደረግ የነበረው ዝርፊያ፣ እገታ፣ ግድያ፣ የንጹሀን መንገላታት፣ ሰይጣናዊ ግብርን በተባበረ ጥምረታቸው ሊያስቆሙት ችለዋል። በዚህ ሰዓት በሁለቱ ክፍለ ጦሮች መዳረሻ ፍትህ ነግሶ ንጹሀን መንገደኞች በነጻነት በሰላም እንዲንቀሳቀሱ ማድረግ ችለዋል። በተገኘው እፎይታ የአካባቢ ማህበረሰብ በእጅጉ ደስተኛ መሆኑን ገልጸዋል። ከዚህ በኋላ የተገኘው የህዝብ ሰላም በተሻሻለ መንገድ እንዲቀጥል ክፍለ ጦሮቹ ሁሉ ለህዝባቸው ሰላም የትኛውንም እርምጃ ለመውሰድ ይገደዳሉ። ወደ ጎጃም ስናቀናም የአዲስ ዓለማየሁ ሰባተኛ ክፍለ ጦር የደጃዝማች ተርላጓሉ ብርጌድ ወደ ቀጠና የመጣውን የብርሃኑ ጅላ ሰራዊት ከፍተኛ ውጊያ በማድረግ ሙትና ጉዳት አድርሰውበት በመጣበት እግሩ ፈርጥቶ እንዲመለስ አድርገውታል። የውጊያ ቦታ የወጅና የመገጅ ላይ ሲሆን አምስት የአገዛዙ ኃይል እስከ ወዲያኛው የተሸኘ ሲሆን ሶስት ደግሞ ከፍተኛ ጉዳት ደርሶባቸዋል። በላይ ዘለቀ ስምንተኛ ክፍለ ጦር ዛምብራ ብርጌድ ግንቦት ሰላሳ ከተለያየ አቅጣጫ የዛምብራ ብርጌድ ጋር ውጊያ አድርጎ ምቱን ያልቻለው የአብይ ኃይልና ብራጋ በተባለ ቦታ አንድ ንጹሃንን በግፍ የረሸኑ ሲሆን በተጨማሪም ቤዛው ምህረትና ታደለ ገዛኝ የተባሉ ሁለት የተስጋረ ማርያም ነዋሪ ግለሰቦችን በጥይት ደብድባቸዋል። በዚህ ከባድ ጉዳት እንደደረሰባቸው ሆስፒታል ይገኛሉ። በዚህ ውጊያም ሰራዊቱ ሰብዓዊና ቁሳዊ ኪሳራን አስተናግዶ እንዲሄድ ተደርጓል። በአንድ ሳምንት ውስጥም ካገዛዙ በመውጣት የአዲስ ዓለማየሁ ሰባተኛ ክፍለ ጦር አብራጅት ብርጌድ የተቀላቀሉ ሀያ ሶስት የሚሆኑ መከላከያዎች ናቸው። እንዲሁም ህዝባዊ ውይይቶችም እንደቀጠሉ ናቸው። የጎጃም አገው ምድር ሶስተኛ ክፍለ ጦር አቤ ጉበኛ ብርጌድ ያሉበትን የውስጥ ችግሮች ፈትቶ አዳዲስ አመራሮችን በሪፎረም ካመጣ በኋላ በተለያዩ ቀበሌዎች ከክፍለ ጦር በመጡ አመራሮችና የብርጌዱ አመራሮች ከማህበረሰቡ ጋር ውይይቶች እየተደረጉ ነው። የአቤ ጉበኛ ብርጌድ ከሚያስተዳድ ከሚያስተዳድራቸው ቀበሌዎች መካከል ከአሹዳ ቀበሌ ማህበረሰብ ነዋሪዎች ጋር ሰፊ ውይይት የተደረገ ሲሆን በክፍለ ጦር አመራሮች ለማህበረሰቡ አሁን ላይ ትግሉ ምን ይፈልጋል? ከህዝባችን ምን ይጠበቃል? ከአርበኛው ምን ይጠበቃል? በሚሉ ጉዳዮች ላይ በክፍለ ጦር አመራሮች ስልጠና የተሰጠ ሲሆን ከተሳታፊ ማህበረሰቦች በተነሱ ጥያቄዎች ላይ ማብራሪያ ተሰጥተዋል። ከማህበረሰባችን የምናገኛቸውን ምክር አስተያየት ተቀብለን ትግሉ ወደፊት የሚሻገርበት ላይ የጋራ ርብርብ፣ ድጋፍ ምክክር እንደሚያስፈልግ በመግባባት ውይይቱ ተጓዝተዋል። ከባህር ማዶ ችን ስናቀና በጋዛ የእርዳታ ጣቢያ አቅራቢያ በእስራኤል ወታደሮች ስድስት ሰዎች መገደላቸውን የአማስ ባለስልጣናት ገለጹ። በደቡባዊ ጋዛ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ የእስራኤል ወታደሮች በከፈቱት ስድስት ፍልስጠማያን ሲገደሉ በርካቶች መቁሰላቸውን በሀማስ የሚመራው የሲቪል መከላከል ኤጀንሲ ገልጿል። ተኩስ በተጀመረበት ቅዳሜ ጠዋት ሰዎች እርዳታ ለመውሰድ ተሰብስበው እንደነበር የኤጀንሲው ቃል አቀባይ ተናግረዋል። የአይን እማኝ ጠቅሰው የወጡ ዘገባዎች እንደሚያሳዩት የእስራኤል ወታደሮች ሰዎች ወደ ስፍራው ለማምራት ሲሞክሩ ተኩስ ከፍተዋል። የእስራኤል ጦር በአስጊ ሁኔታ ወደ እነርሱ በቀረቡ ተጠርጣሪዎች ላይ የማስጠንቀቂያ ተኩስ መክፈቱን ተናግረዋል። በዚህ ሳምንት ውጭ ብቻ ወደ ማከፋፈያው ማዕከል ለመድረስ ሲሞክሩ በደርዘን የሚቆጠሩ ፍልስጤማያን ሲገደሉ በመቶዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። ማዕከሉን የሚያስተዳድረው በአሜሪካና በእስራኤል የሚደገፈው የጋዛ ሰባዊ ፋውንዴሽን መጨናነቅና ለመቋቋምና ደህንነትን ለማሻሻል ስራውን ማቆሙን አስታውቋል። ነገር ግን ሰዎች በእስራኤል ወታደራዊ ቀጠና ጠርዝ ላይ ባለው አደባባይ ወደ እርዳታ ማከፋፈያው ለመድረስ በዚያ ማለፍ አለባቸው። የእስራኤል መከላከያ ሰራዊት በወጣው መግለጫ አካባቢው በሌሊት የውጊያ ቀጠና መሆኑን ለጋዛውያን ማሳወቃቸውን ተናግሯል። የጋዛ ሰብአዊ ፋውንዴሽን በሀማስ ቀጥተኛ ዛቻ ምክንያት ቅዳሜ ለት ምግብ ማከፋፈል እንዳልቻለ የገለጸ ቢሆንም ቡኑ ግን ውንጀላውን አስተባብሏል። ጉዳዩ ምንም ይሆን ምን አዲሱ ክስተት በእርግጠኝነት በአዲሱ የስርጭት ሞዴል ላይ ዓለም አቀፍ ትችቶችን ያጠናክራል። የተባበሩት መንግስታት ድርጅት ፊልስጤማውያንን ለአደጋ እንደሚያጋልጥ እና የጋዛን ሰብአዊ ቀውስ ለማቋቋም በቂ ምግብና መድኃኒት እንደማይሰጥ ገልጸዋል። የሲቪል መከላከያ ቃል ቀባይ መሐመድ ባሳል እስራኤል በጋዛ ከተማ በሚገኘው የመኖሪያ ቤት ላይ ባደረሰው የአየር ድብደባ ቢያንስ 15 ሰዎች መሞታቸውን ገልጸዋል። የእስራኤል ጦር በጥቃቱ የሙጅሂዲን ብርጌድ በመባል የሚታወቀው የፍልስጤም ታጣቂ ቡድን መሪ ተወግዷል ብለዋል። እስራኤላውያን ቡድኑ መስከረም 26 በሀማስ መሪነት በተፈጸመው ጥቃት ሰለባ የሆኑትን የታይላንድ ዜጋና ና ናታ ፖንግ ፒንተን ጨምሮ የተወሰኑትን በመግደልና በማፈን ወንጅለዋል። አስክሬኑ በደቡብ ጋዛ ራፍ አካባቢ አርብ ዕለት በተደረገ ልዩ ዘመቻ ተገንተዋል። እስራኤል ከሶስት ወራት እገዳ በኋላ በጋዛ ሰብአዊ ፋውንዴሽን በኩል እንዲሰራጭ ቅድሚያ በመስጠት የተወሰነ እርዳታ ወደ ጋዛ እንዲገባ በቅርቡ ፈቅዳለች። ፋውንዴሽኑ ግን በውዝግብ ውስጥ ተዘፍቋል። የሕክምና ባለሙያዎች ና የአካባቢው ጤና ባለስልጣናት እንደገለጹ ስራ ከጀመረ ከጥቂት ጊዜ በኋላ ከስልሳ በላይ ፍልስጤማውያን በተከፈተባቸው ተኩስ ተገለዋል። ለግድያው በርካታ ምስክሮች የእስራኤል ወታደሮችን ተጠያቂ አድርገዋል። የእስራኤል ጦር በመጀመሪያዎቹ ሁለት ቀናት የማስጠንቀቂያ ተኩስ መተኮሱ ና በሶስተኛው ላይ ወደ ወታደሮቹ እየገሰገሱ በነበሩ ፍልስጤማውያን ተጠርጣሪዎች አቅራቢያ ጥይት መተኮሱን ገልጿል። የስርጭት ጣቢያው በጋዛ ውስጥ በጋዛ ሰብዓዊ ፋውንዴሽን ከሚንቀሳቀሱ አራት ማዕከላት አንዱ ነው። እስራኤል ሐማስ ወደ ተዋጊዎቹ አቅርቦቱን እንዳያዞር መከላከል አልቻለም ስትል የከሰሰችውን የተባበሩት መንግስታት ድርጅት ለመዘወር ያለመ አዲስ የእርዳታ ስራ ሲሆን በሰብአዊ ቡድኖች በሰፊው የተወገዘ ነው። የተባበሩት መንግስታት ድርጅት የሚሰጠውን እርዳታ ተጠያቂ ማድረግ እንደሚችልና የጋዛ ሰብአዊ ፋውንዴሽን ስርዓት የማይሰራና ስነ ምግባር እየጎደለው መሆኑን በመግለጽ እነዚህን ክሶች ውድቅ አድርገዋል። በጦርነት ወቅት በጋዛ ቢያንስ 54677 ሰዎች መሞታቸውን የጋዛ የጤና ጥበቃ ሚኒስተር አስታውቋል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀናችሁ ጥንቅሮች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን ጤና